ይህ በጣም አሳዛኝ ክስተት ነው። የማይፈታ ችግር ያለ ይመስል ይህን ያህል መጨካከን! እንሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትኖሩ የሀገራችንን ዳር ለመጠበቅ እና ለማስከበር በየጠረፉ ቁመው የምትገኙ በሕመም ምክንያት በየጸበሉ እና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሳኤው የህይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለሁለት ሺህ አስራ ሰባት ዓመተ ምህረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ። ዋራይ ከኒ ፍኖተ ሕይወት የሕይወትን መንገድ አሳየኸኝ። መዝሙር 15 ቁጥር 11 ሕይወት በዓለመ ፍጡራን ውስጥ ከሚገኘው ድንቅ ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት። ሕይወት አካልን የማንቀሳቀስ የማመዛዘን የመወሰንና የመስራት ሀብተ ጸጋ ያላት ልዩ ፍጥረት ናት። በዚህም ምክንያት ሕይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባይ አላት። ሰው የእግዚአብሔር መልክና አምሳል አለው የሚባለው የሚባለው የሚለው የሚለው መጽሐፍ ቅዱሳዊ አስተምህሮም ከዚህ ጋር የሚስማማ ነው። ሕይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት። ውህብት ሕይወት ህክሙ ምስለ ክርስቶስ ሕይወታችሁ ከክርስቶስ ጋር የተሳሰረ ናት የሚለው ሐዋርያዊ አባባልም ይህንን ያመለክታል። ህይወት ፈጣሪንና የፈጣሪ እርዳታን ስትሻ የመኖሯ ምስጢርም ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው። ህይወት መልካም ስትሰራ ደስተኛ፣ ክፉ ስትሰራ ደግሞ ስቅቅተኛ የምትሆንበት ምክንያትም ከእግዚአብሔር ጋር የሚያገናኛት ጸጋ ስለሚነግራት ነው። ምክንያቱም መልካም መውደድ መልካምን መውደድ ክፉን መጥላት የእግዚአብሔር የማይለወጥ ጠባይ ስለሆነ ክፉውን ሰርታ ከእርሱ ጋር በደስታና በነፃነት መኖር በፍጹም አትችልምና ነው። የመጀመሪያው ሰው አዳም ክፉን ስራ ከሰራ በኋላ ወዲያውኑ መሸሸግና መደናገጥ ሊወረሩ የቻለው ከእግዚአብሔር ጋር በቀጥታ ግንኙነት ያላት ውስጣዊት ሕይወቱ ከእግዚአብሔር ጋር አብራ መኖር የማትችልበት ደረጃ እንደደረሰች ስለተረዳች ነው። ከዚህ አንጻር ሕይወት የመኖር ጸጋ ብቻ ሳይሆን ከእግዚአብሔር ተሳትፎ ከእግዚአብሔር ተሳስሮ የሚኖር ጸጋ ያላት መሆኗን መሆኑን ያላት መሆኑንም እንገነዘባለን። ህይወት የማትጠፋ ብትሆንም የሞት ስጋት ያልተለያት ፍጡር ናት። በተለይም እግዚአብሔርን የበደለ የእግዚአብሔርን የበደለ ችለታ ከባድ የሞት አደጋ ያጋጥማታል። ይህም ማለት የስጋ ሳይሆን ከእግዚአብሔር እና የእግዚአብሔር ከሆነው ሁሉ መለየት ነው። የህይወት ከባድ ሞትም ይህ ነው። የተወደራችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት እኛ ሰዎች በኃጢአት ጠንቅ ነው ህይወት እንዳለ ቅዱስ መጽሐፍ በአንድ በአንድ ሰው በደል ኃጢአት ወደ ዓለም ገባ፣ በዚህም ምክንያት ሰው ሁሉ ሞተ ወይም ከእግዚአብሔር ተለየ በማለት የእኛ ከእግዚአብሔር መለየት ዋና ሞት እንደሆነ ያስረዳል። ይህ ገለጻ ከእግዚአብሔር ጋራ የመኖር ህይወታችን በበደል ምክንያት ማጣታችንን የሚያሳይ ነው። እኛ በደለኞች ሆነን ከእግዚአብሔር የተለየንበት የመጀመሪያው ምክንያት በደለኞች ከሆኑ አዳምና ሔዋን የተገኘን መሆናችን ነው። በመሆኑም የሁላችንም ስጋዊና መንፈሳዊ አካል የተከፈለው ከእነሱ እንደመሆኑ መጠን ያለን ሁሉ እንደነሱ ቀድሞውኑ የሞተና የተፈረደበት ነው። በሌላ አባባል በጥንተ አብሶ ምክንያት ከእግዚአብሔርና የእግዚአብሔር ከሆነው ሁሉ የተለየን ሆነናል ማለት ነው። ስለዚህም ሰው ስለዚህም ነው በአንድ ሰው በደል ምክንያት ሁሉም ሞተ ብሎ እግዚአብሔር ያሳወቀን ጥንተ አብሶ ወይም የውርስ ኃጢአት የሚባለው ይህ ነው። ከዚህም ጋር ከእግዚአብሔር የለየን የውርስ ኃጢአት ሳይበቃን በየሰዓቱ በየዕለቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥራ የጨለማ ጥላ አክለንበት ነው አክለንበታል። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መለየታችን የሰፋና የከፋ እንዲሆን አድርጎታል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት ከእግዚአብሔር የለያየን አበሳ፣ ኃጢአት በእግዚአብሔር ፊት እጅግ ከባድ ቢሆንም እግዚአብሔር እኛን ለማዳን ያለው ፈቃድ በተስፋ ጭላንጭል ማሳየቱን አላቋረጠም። ይኸውም የበረላችን ዕዳ ከመጀመሪያው አንስቶ የማዳን ተስፋውን በተነገረለት በኢየሱስ ክርስቶስ ቤዛዊ ሞት እንደሚሰረዝ በእርሱም ጽድቅ እንደ ጻድቃን ተቆጥረን ያጣነውን ሕይወት እንደገና አግኝተን ወደ እግዚአብሔር እንደምንቀርብ ይህም ከትንሣኤ በኋላ እውን እንደሚሆን እግዚአብሔር ለእኛ ደጋግሞ ይፋ አድርጓል። ይህንን ተስፋ ትንሣኤ በመንፈስ ቅዱስ የተረዳ ነቢየ እግዚአብሔር ዳዊት በምስጋና መዝሙሩ እንዲህ ሲል ይገልጸዋል። ዳግመኛም ስጋዬ በተስፋ አደረ፣ ነብሴ በመቃብር አትተዋትምና፣ ጻድቅህንም በመቃብር ተጥሎ ፈርሶና በስብሶ ይቀር ዘንድ አሳልፈህ አልሰጥኸውም አትሰጠውም። የህይወትንም መንገድ እንዲህ አሳየኸኝ በማለት የህይወታችን ተስፋ ትንሣኤን በሚያስደንቅ አገላለጽ አስረድቶናል። ገለጻው የክርስቶስና የእኛን ትንሣኤ እንደሚያመለክት በቅዱሳን ሐዋርያት ተርጓሚነት በቅዱስ መጽሐፍ ተብራርቶ ይገኛል። በመሆኑም የኛ መጨረሻ የኛ መጨረሻ የሚጠናቀቀው በመቃብር ተጥሎ ፈርሶ በስብሶ በመቅረት ሳይሆን እንደገና ተነስቶ ከእግዚአብሔር ጋር የተሳሰረ ኃይለ ህይወት በተሳሰረ ኃይለ ህይወት ለዘላለም በመኖር እንደሆነ ቃሉ ያስረዳናል። ቅዱስ ዳዊት የትንሳኤን ከትንሳኤ በኋላ የሚሆነውን ይህ ጣዕመ ህይወትን ነው። አሳየኸን አሳየኸኝ ብሎ የገለጸው ጌታችን የዚህ ህይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውም በኋላ ለዘላለም በህይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ህይወት ከሱ ጋር ለዘላለም በህይወት እንኖራለን። ጌታችን ያሳየን የህይወት መንገድ ይኸው ነው። ይህ ህይወት ከሁሉም ህላዊ ህይወት የላቀ እና የበለጠ ጣዕሚ ያለው ዘላለማዊና ድንቅ ህይወት ነው። ይህ ህይወት ከስጋት ከስህተት ቅጣትና ከሞት ፍርሃት ነፃ የሆነ በፍጹም ነፃነትና ደስታ ከእግዚአብሔር ጋር የሚያኖር የሚያኖር ህይወት ስለሆነ ሁላችንም ወደዚህ ህይወት ለመድረስ በእምነት እንተጋለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ዘር ሳይኖር ፍሬ እንደማይገኝ ሁሉ ህይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለህይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የህይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ ከትንሣኤ በኋላ የሚጠብቀን ህይወት በዚህ ዓለም በህይወተ ሥጋ ሳለን በሰራነው ሥራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል። ስለሆነ የመጨረሻው ዕድላችን የተንጠለጠለው እምነትን ተከትለን በምንሰራው ሥራ ላይ መሆኑን ላፍታ መዘንጋት የለብን መዘንጋት የለብንም ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው ሰዎች ከእምነትና ከስነ ምግባር ከመልካም ስነ ምግባር በራቁ ቁጥር ህይወት መራራ እንድትሆን ትገደዳለች እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅርና በወንድማማችንነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እንሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ፣ እኛ ራሳችን በራሳችን ሸምጋይ እና ተሸምጋይ ሆነን ችግራችንን ለመፍታት ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። ግጭትና መለያየት ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ ለ እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት በእምነት፣ በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና ውፋይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብ እና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያንና ህዞቿን ይባርግ። ወስብሐት ለእግዚአብሔር አሜን። ሚያዚያ አስራ ሁለት ቀን 2017 ዓመተ ምህረት አዲስ አበባ